ሙስሊም አይደለ? ሙስሊም ነው የሞተው። ህጻኑ ልጅ ለምን የትኛው አካል ሲወል ሙስሊም ነው ስለሚ ወል ልጅ ማለት ነው። ነብይ አይሻ ረዲየላሁ ዐንሁ ምን ብላ ተናገረች? ኡስፎሩ ሚን አሳፊሪል ጀና ከጀነት ወፎች መካከል ወይ ደሞ ከጀነት ሰዎች መካከል አንደኛው ጀነት ነው አለች። ለም ያመል ሱአ መጥፎ ነገር አልሰራም ማለች። ወለም ዩድሪክሁ እንዲሁ መጥፎ ነገር አላጋጠመው ማለች። እንግዲህ እርግጠኛ ሆና እርግጠኛ ሆና 100% ምን ብላ ተናገረች? የጀነት ሰው ነው አለች። ስለዚህ ህጻን ልጅ በግለሰብ ደረጃ ነጥላ ነጥላ ተናገረች። መጀመሪያ በእስልምና ህፃን ልጆች በሙሉ በህፃነታቸው ከሞት ጀነት ነው የሚገቡት። አንድ ህፃን ልጅ በህፃነቱ ከሞተ ጀነት የሚገባ ማስረጃ ከተባለ ሰሒሁ አልቡኻሪ አስራ አምስት ሪያዱ ሳሊሒን አስራ አምስት አርባ ስድስት ላይ ቃል በቃል እንደሚገቡ ይናገራል። በእስልምና አንድ ህፃን ልጅ ከሞተ ህፃን ሆኖ ጀነት ነው የሚገባው። ተመከተ እዚህ ጋር

በእስልምና ላይ ነገር አይፈቀድም። በጥቅል ደረጃ ይታወቃል ህፃናት ጀነት እንደሚገቡ። ግን በግለሰብ ደረጃ እየጠረ ምሳሌ አስያ የጀነት ናት፣ ዘህሮ የጀነት ናት አይባልም። ይሄን አላህ ሱብሓነ ተዓላ ብቻ ነው የሚያውቀው ማለት ነው። ላሳየህ፣ ይታየሃል ብዬ አስባለሁ። ይህ መጽሐፍ ሳሒሁ ሙስሊም ቢሸርሒ ነወብያ ማለት ነው። ጸሐፊው ኢማሙ ነወቢ ረሒማሁላሁ ናቸው። ፔጁን ላሳየህ አንዴ። ፔጅ 22 ላይ ሐዲስ 22 ፔጅ 170 ላይ ማለት ነው። እንደዚህ ይላል።

ኦኬ በጥቅል ደረጃ ህፃናት ጀነት እንደሚገቡ ይታወቃል ግን ስም እየጠራ እገሌ ጀነት ነው እገሌ ጀሃንም ነው ይሄ ነገር የተወገዘ ነው አይፈቀድም በእስልምና ነው ይሄ ግልጽ ከሆነልን ማለት ነው ወደ ቀጣይ ደግሞ እንምጣ ይሄ ግልጽ ነው ወገናችን መጀመሪያ አሁን ወደ ነቢያችን ደግሞ ንግግር እንምጣ ሀሳቡ ጥሩ ነው ማለት አሁን እዚህ ጋር ያስቀመጥከው ሀሳብ በግለሰብ ደረጃ ያለው ምናልባት እራሱ ነቻለ ሌላ ህግ ስርአት ከሆነ ኦኬ ያው ግን ከብዙ ገባኝ ገባኝ አይቼዋለሁኝ በእንግሊዝኛ ብታደርግልኝ፣ ኖርማሊ በጣም አሪፍ ምንድነው። እዚህ ቦታ ጋር ሀሳቡ ሀሳቡ ህፃናት እንግዲህ ያው ናቹራል ላይ ሲወለድ፣ ስለዚህ ያ የሞተው ህፃን ልጅ እንደሚገባ እርግጠኛ ከተ ከሆነ ለምንድነው ለመናገር ገና ሌላ ህግ የሚወጣው? ምክንያቱም ህፃን ልጅ ነው ጀነት እንደሚገባ እርግጠኛ ነች እሷ። ምክንያቱም ታውቃለች የተማረችውን ነገር ነው። ይሄ ህፃን ልጅ በቃ ጀነት ይገባ ስትል ኖ ላይሆንም ይችላል ተብሎ፣ ምክንያቱም ኢድመው ለኃጢአት አልደረሰም። ከዚህ በኋላ እንኳን ኃጢአት እንዳይሰራ ወረድ ሞተዋል። ስለዚህ ከጀነት ወፎች ውስጥ እንዳንዱ ነው ብላ ስትል ላይሆን ይችላል የተባለው በምን ምክንያት ነው ነው ወደ ታች እና ሐሳቡን ያው ፈር ለብታ ብራራ ደስ ይለኛል። መጀመሪያ ማለት ነው በእስልምና ጥቅል አሁን ተቀላሁም ሙስሊሞች ጥቅል ጀነት እንደሚገቡ ይታወቃል። መንቃለ ቃል ላ ኢላሃ ኢላላህ دخل الجنه ከአንድ አላህ ስብሀነ ወተዓላ ውጪ የሚመለክ አምላክ የለም ብሎ በነቢያችን የመሰከረ ሰው ካለ ጀነት ይገባል። ያሰውዬ ጀነት መግባት አይቀርም፣ እርግጠኛ ነው። ኦኬ። ግን አሁን በጥቅል ደረጃ ሙስሊሞች ጀነት እንደሚገቡ ይታወቃል። በጥቅል ደረጃ ሙስሊሞች ጀነት እንደሚገቡ ይታወቃል። በተናጠል ከተ ምሳሌ አስያ የጀነት ናት፣ ዘህራ የጀነት ናት አይባልም። አይባልም ብራዘር። በጥቅል ደረጃ ሙስሊሞች ጀነት እንደሚገቡ እያመንን ግን በግለሰብ ደረጃ ስም ተጠርቶ እገሌ እገሌ እገሌ አይባልም። ይሄ የአላህ ስብሀነ ወተዓላ እውቀትና እውቀት ብቻ ነው። በጥቅል ደረጃ ሕፃናትን ጨምሮ ሙስሊሞች ጀነት እንደሚገቡ ይታወቃል። ግን በግለሰብ ደረጃ ስም ጠርቶ አይወራም፣ አያፈቀድም። በእስልምና እርግጠኛ ሆን ከማስረጃ ሳይኖርህ ሂደህ ሳታረጋግጥ ማማት አችልም። ለምን? አምላክ አላህ ስብሀነ ወተዓላ የወሰነው ነገር አለ ወይም ያወቀው ነገር አለ አምላክ ያወቀው ነገር ሊሆን ራሱ ስለሚችል ማለት ነው ብራዘር። ስለዚህ በእስልምና ስም ጠርቶ በግለሰብ ስም ጠርቶ ጀነት ማለት አይፈቀድም። አይሻ ረዲየላሁ ዐንሁ እርግጠኛ ሁና የጀነት ነው አለች። ነቢያችን ደግሞ ኢንካር ተቆጧት፣ ወይም ደግሞ ገሰጿት ምን ብሎ ተገሰጻ? ከዚህም ውጭ እኮ ሊሆን ይችላል ለምን አላህ ስብሐነ ወተዓላ ሲፈጠር ብለው ነገሯት ማለት ነው። ስለዚህ ብራዘር በእስልምና ሕፃናትን ጨምሩ፣ ሙስሊሞችን ጨምሩ በአላህ ያመነ ግለሰብ ጀነት እንደሚገባ ይታወቃል። ነገር ግን በግለሰብ ደረጃ መናገሩ በእስልምና አይፈቀድም። ኦኬ። በጥቅል ደረጃ ግን ጀነት እንደምንገባ እናውቃለን። ኦኬ። የትኛውም አካል በአላህ ስብሐነ ወተዓላ ያመነ በልቡም በምላሱም የተናገረ በመልእክተኛው ያመነ ግለሰብ ካለ ጀነት ይገባ ይታወቃል። ይሄ 100% እርግጠኛ ነው፣ ጥርጥር የለውም። ግን በግለሰብ ደረጃ ደግሞ አንናገርም። አራት ነጥብ። አሁን ወደ ቀጣይ ሐሳብ እንምጣለን። አው ገይረ ዛሊካ

ኦኬ ስለ ምንድን ነው የሚያወራው? ከተባለ ስለ መጨረሻ መዳረሻቸው ነው የሚያወራው። አንድ ሰው በአላህ ካመነ መጨረሻ የት ነው ጀነት የሚሆነው መጨረሻው። እንደውም ከሀዲ ከሆነ ደግሞ መጨረሻ የት ነው የሚሆነው? እሳት ነው የሚሆነው። አምላክ አላሁ ስብሓነ ወተዓላ ደግሞ ይህን ነገር አስቀድሞ ያውቃል። ስለዚህ እያወቀ ፈጠራቸው ነው እያወቀ ፈጠራቸው። ተመከቱ ኸለቀሁም ለሃ ወሁም ፊ አስላቢ አባይህም ፈጠራቸው በአባሳቸው ጀርባ እያሉ መጨረሻቸው የት ነው መጨረሻቸው እሳት ነው። እሺ እሳት ለምን ሆነ ከተባለ በራሳቸው ስራ የተነሳ በክህደታቸው የተነሳ እሳት ገቡ። አምላክ ደግሞ እነዚህ ሰዎች እሳት እንደሚገቡ እንደሚሄዱ አስቀድሞ አውቋል። አውቋል። አውቋል። እያወቀ ፈጠራቸው፣ እያወቀ ፈጠራቸው። እያወቀ ገሃነም የገቡት ለምንደሆነ ከተባለ በራሳቸው ኃጢአት የተነሳ እንዲሁም እሳት ትገባላችሁ ይላቸዋል። አምላክ አላ ስ ቃል በቃል ላይ ይጨርስ ሚውት አድርጌ ለመስፈ ይጨርስና ታብራለህ ሰዓቱን እየገደልከው ነው ያለ ወደ ክርስትና ልሄድ ስለሆነ ሰዓቱን አትግደልብን። ኦኬ፣ ስለዚህ አሁን ሀሳቢ ራሱ በተንክ ብጅ ላወራ የነበረውም ማለት ነው ኦኬ። የት ላይ ነበርኩ? አዩ አምላክ አላ ስባታ ሰዎችን የሚቀጣው በኃጢአታቸው የተነሳ ነው። ያመነ ሰው ካለ ጀነት ይገባል። የካደ ሰው ካለ ደግሞ ይቀጣል። ይሄ ነገር ይታወቃል። ሰዎች ደግሞ ኃጢአት እንደሚሰሩ፣ ጥሩ ስራ እንደሚሰሩ አምላክ አላ ስባታ አስቀድሞ ያውቃል። እያወቀ ፈጠራቸው። ለዛ ነው ሀዲሱ ከለቀሁም ለሃ ለገሃነም ፈጠራቸው። ለምን ለገሃነም ሆኑ ከተባለ በስራቸው የተነሳ የፈጠራቸው ማን ነው? አላህ ነው የፈጠራቸው። አራት ነው ሲፈጥራቸው፣ እራሱ ያውቃል መጨረሻቸው፣ መዳረሻቸው የት እንደሚሆን። ሚስተር መስፍን መጨረሻ የት እንደሚሆን ሚስ እንትና ሚሳስያ መጨረሻ የት እንደሚሆን ያውቃል አምላክ አላህ ነው። እሳት ደግሞ የሚለው መዳረሻቸው ነው፣ መዳረሻው። አንድ ሰው አላህን ካደ ከሃ እንደሚገባ ተናገረ ነው መስፍን። ያልገባ ካለ አንድ ድል ስጥህና አብራ ከዛ በኋላ ወደ ክርስትና እንገባለን። አመሰግናለሁ። በጣም መልካም የአብራራሃዋ ማብራሪያ ምንድነው ያልከው? አላህ እያወቀ ነው የፈጠራቸው እያወቀ እንግዲህ እኔ አሁን ለምሳሌ ካፍር ነኝ ወይ በእናንተ ወይ ደግሞ አላማኝ ነኝ አይደለም። ስለዚህ እኔ ሲጀመር ለጃሃንም ተፈጥረ ነው ያለሁት ማለት ነው። ስለዚህ አሁን እኔ እዚህ ጋ እናንተ ወደ እስልምናና ሙስሊሙን ሰልም ብትለኝ እኔ ኦረዲ ለጃሃንም ተፈጥረ ከሆነ የኔ አስተዋጽኦ ሙስሊም ሆነ ስም ብቻ እንጂ ተቀመጣው ስለነ ምን ይሁን ሊሆን ይችላል። ምክንያቱም ሀሳቡን ቅድም አራሴ እንዳብራራ አንድ ሰውን የፈጠረው አላህ ነው። ለምን ለጀነትና ለጀሀነም? እሱ ፈጥሮ የጨረሰውን እንስ ለጀነት መሆነን እንደታውቃለህ። እሺ እሺ አንድ እኮ ትክክል የተናገርከው ነገር አለ፣ የተሳሳከውም ነገር አለ። ትክክል ያልኩህ የትኛውን መሰለህ? በዚህ ከቀጠል ገሃነም ጋር ጥርጥር የለውም። ወንድ ልጅ የመለክ የምቀጥል ከሆነ መጨረሻ ገሃነም ነው፣ ጥርጥር የለውም። አንድ ጥያቄ ልጠይቅ መስፍን፣ ስትሞት ምን ሆነህ ነው የምትሞተው? ምን ሆነህ ነው የምትሞተው አንተ አይደለም የነን እንድትመልስልኝ የነ መልስልሃለሁ፣ እድል ከሰጠኸኝ። ህፃኑ ህፃኑን አይሻ እንደጠየቀችው ከሆነ ምንም ኃጢአት አልሰራም። ኃጢአት ለመስራት ዕድሜው አልደረሰም። ስለዚህ ከጀነት ወፎች እንዳንዱ ነው ስል የነቢዩ ምላሽ በጣም ትንሽ ከበድ ስላለኝ ነው። እሱ ነው በጣም ትልቅ ጥያቄ ፈጠረብኝ። ምክንያቱም አዳምጠኛ እንዴ ብራዘር፣ አዳምጠኝና ማለት ነው። አሁን አንተስ ትሞት ምን ነው የምትሞተው? አንተስ ትሞት እሱን አንዴ ሞት ማለት ለእኔ ራሱ እኮ ሌላ ትርጉም አለው። አሁን ሞት ማለት የሆነ ሌላ ተአምር አይደለም። እኔ ሞት እንቅልፍ ነው፣ ምነው እኛ ጋር። ስለዚህ ያኛው እሱን ተወው እና ባንተ በኩል ያለው ቅድም ስለ መጽሐፍ ቅዱስ ጅ አውርተናል፣ ብቻ ማለት ትንሽ እንድታብራራልኝ ፈልጌ ነው። እሺ አብራራለሁ አለው። ፕሊዝ አዳምጠኝ፣ ስልክ እየገባብኝ። ልመልስልህ እኮ ነው፣ ምሳሌ እየሰጠሁ ያለሁት አዳምጠኝ። አንተ ስትሞት ምን ሆነ? የምትሞተው ሙስሊም ሆነ የምትሞተው ፍቅር ሲዝሙት ነው የምትሞተው? ወይስ እንዲሁ ዝሙ? የትኛው ሆነ የምትሞተ? ማለት ስትሞት ምን የምትሞተው? አዲስ አበባ የምትሞተው ወይስ አሜሪካ የምትሞተው? እንዴት ነው የሚሆነው? የምትሞተው አማርኛ ደግሞ አዲስ አበባ እየሄድኩ ያለሁ። አንዴ አንዴ ብራዘ መስሎኝ። እባክህ አማርኛ የሚገባ ከሆነ የጠየኩትን የጠየኩትን መልስልኝ። ከዛ አንዴ እስልምና ላይ እመልስልህ። እባክህ አዳምጠኝ፣ እስልምና ላይ እመልስልሃለሁ። አሁን የጠየኩህን ጥያቄ መልስልኝ። እባክህ አታድክመኝ፣ ሰዓት እየገደልክብኝ ነው ያለው። አዳምጠኝ። አንተ ስትሞት የት ነው የምትሞተው? እንዴት ነው የምትሞተው? ዝሙት እየሰራህ እንዴት ነው የምትሞተው? ስሞት ፓስተር ሆነ የምትሞተው? ዳቆ ሆነ የምትሞተው? ወይስ ደግሞ እንዴት ሆነ የምትሞተው? እና በምን ምነት የምትሞተው? በክርስቶስ በክርስትና ምን የምትሞተው? ወይስ ጣዖት አምላኪ የምትሞተው? ንገረኝ። እኔ እኮ የዳንኩ ስለማሞታ ያጠየቁ ነው የጌታ ወኜ ነው የሚሞተው። የኢየሱስ የሆኜ ነው የሚሞተው። መጽሐፍ ቅዱስ እንደዚህ ይላል፣ እናንተ የተወለዳችሁት ከማይጠፋ ዘር ነው ይላል። የማይጠፋ ዘር አሁን ዘሩ ራሱ ተቀይሯል። የነጋ እዚህ ምድር ላይ ሰባ ሰላሳ ሰማንያ ዓመት ልትኖር ትችላለህ። ከዛ ከማይጠፋ ዘር ዘላለም ከሆነ ዘር ነው የተወለድኩት። እሱን እዛ ጋር አስቀምጥና ስለዚህ አንተ የምትሞትበትን ሁኔታ ታውቃለህ ማለት ነው። በምገባ ታውቃለህ እሺ የት ነው የምትሞተው? የት ነው የምትሞተው? እኔ የየሱስ ሆኜ ነው የምሞተው። አርባ ምንጭና አዲስ አበባ ሀዋሳ ልበል፣ እንደዛ አይነት አይገናኝም። አሁን ለአንተ የጠየቁ ጥያቄና እሱ ትንሽ ይቃረናል። ስልክ የገባበት ነው ምናልባት እዚህ ጋር ይሰማል። ከተረዳ ስልክ የገባበት ነው መሰለኝ። ሶሪ ስልክ እየገባብኝ ነው ያለው። መስፍን እንግዲህ የወደፊቱን አቃለሁ እያለ ነው በሚያስቅ ሁኔታ፣ ስሞት ምን ሆኜ እንደሚሞት አቃለሁ እያለ ነው። ሃሌሉያ አራተኛ ምላክ ተገኝቶላችኋል፣ እንኳን ደስ ያላችሁ። መስፍን አሁን የሚውት አንሳና እንግዲህ አንተ ራስህን የወደፊቱን አቃለሁ እያለ ነው። የልጁ የአይሻንና የነብዩን ሀሳብ ትመልስልኝ፣ ወደዛ እንመጣልህ ነው። መስፍን አማርኛ አይገባህም እንዴ ብራዘር? አማርኛ የሚገፋ ከሆነ እሱን እመልስልሃለሁ፣ ብራዘር ተባረክልኝ። እሺ እሱን ልመልስልህ ነው። እሱን ከመመለስልህ ግን አንድ ጠቅ ልጠይቅህና ወደ መልሱ ልሂድ። እያልኩህ እኮ ነው ያለሁት ብራዘር፣ እባክህን አታድክበኝ። እሺ ተባረክልኝ። ደግሞ ጥሩ ሰውነህ ታውቃለህ አይደለ መስፍንዬ? ሳቅህ ያስቃል። እሺ አሁን አዳምጠኝ። ስትሞት ምን ሆነህ ነው የሙስሞተው? የሕፃኑን እና የሙስሊሞችን እድል ፈንታ ንገረኝ ኢምራን። ይቅርታ ከመሳብ እየወጣ ስለሆነ ስለ እነት ብሎ ጠየቀ። ቅድም ሰምታችሁ ከሆነ አለ እኔ አሁን ካፊር ነኝ አለ። ካፊር ኛ የት እኔ የሚገባው አለ ገሃነምን። ኦኬ ስለዚህ አሁን እኔ ለገሃን የተፈጠርኩት እንዲህ አለ። ብራዘር ይሄ በጣም የሚያስቅ ነገር እኮ ነው፣ በጣም አንተ እራሱ ደግመህ ስማ። ውስጥ የተናገርኩት በጣም አይባልም፣ እራሱ ወላሂ አይባልም። የወደፊት እኔ የሚያውቀው አምላክ አላህ ስብሀነው ተዓላ፣ ምን ሆነህ እንደምትሞት የሚያውቀው አምላክ አላህ ስብሀነው ተዓላ ነው። አሁን ያለህበትን አንተ ወንድ ልጅ እንደምታመልክ አሁን አምላክ አላህ ስብሀነው ተዓላ አስቀድሞ ያውቃል። አንተ ወንድ ልጅ እንደምታመልክ አስቀድሞ ያውቃል። ብራዘር እንዲሁም ደግሞ ወደፊት አንተ ወደፊት አንተ ምን ላይ እንደምትሞት እራሱ ያውቃል። ምን ላይ እንደምትሞት ወደፊትም ምን ላይ እንደምትሞት ያውቃል ብራዘር፣ በደንብ አዳምጥ። እሺ፣ ተባረክ። ሰዓት ስለሄደ ነው ወደ እራሳችን እንድንመለስ ነው። ስለዚህ አሁን እኔ ጠጣው እንትን ለጋህል የተፈጠርኩት ነው ያልከኝ፣ እሱን የሚያውቀ አምላክ አላህ ስብን ታላ ነው። አሁን ባለህበት መንገድ ከቀጠልክ መጨረሻ ገሃነም ነው። አሁን ባለህበት መንገድ ከቀጠልክ መጨረሻ ገሃነም ነው። መጨረሻህን ግን የሚያውቅ ማነው? ያ ከተባለ አምላክ ነው። አንተ እኮ ሙስሊም ልትሞት ትችላለህ። ፍቅር ዝም ልትሞት ትችላለህ። ጣውት አምላክ ልትሞት ትችላለህ። የሚያውቀው አምላክ አላህ Subhanahu Wa Ta'ala ብቻ ነው። አቃለሁ አልክ። ስለዚህ አንተ የወደፊቱን ካወቅ አምላክ ነህ ማለት ነው። የወደፊቱን የሚያውቀው አምላክ ብቻ ነው። አንተ ደግሞ የወደፊቱን አቃለሁ ያክን ያለው፣ የወደፊት የሚያውቀው ደግሞ አምላክ ነው። ስለዚህ ራስህን አምላክ ያክን ያለው ማለት ነው። በጣም ያስቃል። ግን በእስልምና የወደፊቱን የሚያውቀው አላህ ስብሀነሁ ቁላ አለም ልይ በ ኢላላህ የወደፊቱን ከአላህ በስተቀር አቅም በላችኋለሁ የሚያውቀው የወደፊቱን ማነው አካል የሚያውቀው አምላክ አላህ ብቻና ብቻ ነው የወደፊቱን የሚያውቀው ስለዚህ አንተ ምን ላይ እንደምትሞት የሚያውቀው ማነው እርሱ ሀያሉ አምላክ ነው አሁን ባለህበት መንገድ መጨረሻ መጨረሻህን አሁን ያለህበትን የወደፊትህን ያለፈውን ታሪክህን አላሁ ስብሐነው ወተዓላ አንተን ከመፍጠር ቤቱን አስቀድሞ ያውቃል፣ ጽፎታል። አንተ ያሳለፍከውን ህይወት አሁን ያለህበትን ህይወት የወደፊትህን ህይወት አምላክ ሳይፈጥርህ ያውቃል፣ ጽፏል። ከዛ ነገር አትወጣም ያ የተፃፈው ነገር ግን አንተ አደከምከኛ ብራዘ አሁን እያወራሁ ያለው ስላንተ ነበረ። መልስልሃለሁ አይሻል ያልኩ። አንተ ግን በጣም ውሸት እንደምታወራ ሆነ እያየን እኮ ብራዘር